በጅማ ዞን የሊሙ ኢናሪያ ዩኒየን በዋነኝነት በቡና ንግድና የግብርና ግብዓት አቅርቦት ላይ ትኩረት ሰጥቶ ይሰራል። ዩኒየኑ ከነዚህ ስራዎች በተጨማሪም ከፍተኛ የወተት ምርት የሚሰጡ ላሞችን በማራባት ከዘርፉ የሚገኘውን የወተት ምርት ለሊሙ ገነት ከተማ ነዋሪዎች እያቀረበ ይገኛል። ከዚህም በፊት ቦታ ሽግግር ነበር። አሁን በተቻለ መጠን ዩኒየን ከጀመረ በኋላ በጣም ቆንጆ ነው እና ከሌላ ቦታ መቶ ስልሳ ነው ዋጋ እነሱ መቶ ሀያ ነው ባይዳረስም ቆንጆ ነው። አንድ ቀን እየዋልኩኝ በሁለተኛዋ ቀን ለልጆቼ አንድ ሌትርም ሁለት ሌትርም እየገዛሁ ነው የሚገባው እየገዛው ነው የሚገባው ሌላ አካባቢ አንድ ሌትር ወተት 160 ብር እስከ 180 ብር ነው። እነዚህ ግን 120 ብር እየሸጡልን ነው። ካለው ከአካባቢው ቅናሽ ማለት ነው። ከዚህም ቀደም ለልጆቻቸው ወተት ለማግኘት አስቸጋሪ መሆኑን የሚናገሩት ነዋሪዎቹ ወተት ቢገኝ እንኳን ከጥራት ጋር ተያይዞ ስጋት እንደነበረባቸውን ያጫወቱን ነገር ግን በአርሶ አደሮች የተቋቋመው የሊሙ ኢናሪያ ዩኒየን ወተት ማቅረብ መጀመሩ ችግራቸውንም ሆነ ስጋታቸውን እንደቀረፈ ይገልጻሉ ጥራት ላይ በጣም ቀጥተኛ ከዛ እንደመጣ እንደውም እንደውም ሳይቀዘቅዝ ነው የእውነት ስለሆነ እኔ ለሌላ ለሚዲያም ሳ ሳይሆን ሳይቀዘቅዝ ነው የሚመጣ ቀጥታ ከዛ እንደታለበ እዚህ ነው የሚገባ እዚህ እንደገባ ያ ቀድሞ ሰው ወረፋ ይዛል በያዘ መሰረት ባይዳረስም ሰው እያገኘ ነው። ለአካባቢው ይሄን በቀን ሶስት ያቀርቦ መሸጣቸውም በጣም አስደሳችና ጥሩ ጅማሮ ነው። ይሄ ጅማሮ ደግሞ ተጠናክሮ ወደፊት ከተቀጠለ ህብረተሰቡ ጥሩ ተጠቃሚ ይሆናል የሚል ግምት አለ። በሊሙ ኢናሪያ ዩኒየን የእንስሳት ሳይንስና ሕክምና ባለሙያ የሆኑት ዶክተር አጃይብ መሐመድ ኑር ከአካባቢው ከብቶች የሚገኘው የወተት ምርት ዝቅተኛ መሆኑንና በዚህ ምክንያት የአካባቢው ነዋሪዎች ሲቸገሩ እንደነበር ነው የሚናገሩት። ይሁን እንጂ አሁን ላይ የሊሙ ኢናሪያ ዩኒየን ከተሻሻሉ ዝርያዎች ከሚገኘው የወተት ምርት አቅርቦትና ፍላጎትን ለማጣጣም እየሰራ መሆኑን ተናግረዋል። የአካባቢው ነዋሪዎች ወተት ለማግኘት በጣም ይቸገሩ ነበር። ከዚህ ቀደም የነበሩ የከብት ዝርያዎች በቂ ወተት ስለማይሰጡ ምርቱን ማግኘት አስቸጋሪ ነው። ይሁን እንጂ ዩኒየናችን የተሻሻሉ የከብት ዝርያዎችን አምጥቶ በማራባት ከወተት አቅርቦት ጋር ተያይዞ ያለውን ችግር ለመቅረፍ እየሰራ ነው። የሚታለቡ ላሞች አሉን። ከነሱ በቀን ከ150 እስከ 200 ሊትር ወተት ለገበያ እናቀርባለን። የዩኒየኑ ቦርድ ሰብሳቢ አቶ ሴፎ አባብያ በበኩላቸው ስራው መንግስት የእንስሳትና ወተት ምርት ልማትን ለማሳደግ እየተገበራቸው ያሉ ማሻሻያዎችን ተከትሎ የተጀመረ መሆኑን የተናገሩት ከዚሁ ጋር ተያይዞ ዘርፉ ውጤታማ መሆኑንና በቀጣይ ተጨማሪ የወተት ላሞችን በመግዛት የወተት ምርት አቅርቦት ለማሳደግ እንደሚሰራ ተናግረዋል። ሁኔናችን የከፍት የወተት ስራ ላይ ያው በቅርብ ጊዜ ነው ጀምር ነው። በቅርብ ጊዜ እንደጀመር ደግሞ ፍላጎት ጨምረዋል፣ የህብረተሰቡ ፍላጎት ጨምረዋል። በፍላጎቱ ላይ ቁሜን ደግሞ ተወያይተንበት፣ ከነገ በኋላ፣ ከሳምንቱ በኋላ ከፍቶች እንዲጨመሩ አድርጌናል። ለምሳሌ በሬም እያደለምን ነው እነዚያ በሬዎች ተሽጦ ከፍቶቹን ደግሞ ገዝቴን ወተት እንዲጨምርልን እያደረግ ነው። የሊሙ ኢናሪያ ዩኒየን ከወተት ምርት በተጨማሪ ለስጋ የሚሆኑ ከብቶችን በማደለብ ለገበያ እያቀረበ ይገኛል።